አብርሽ ሙሽራው ዛሬ ከሰርግ መልስ በኋላ ዱባይ ላይ ጽድት ያለ ሰርግ አክብረው ነበረ ማለት ነው እና ቤተሰብ ያው ከሰርግ በኋላ ሙሽራው ከጓደኛው ጋር ከቢኒ ጋር ከበጣም ከመቆየታቸው፣ ቢኒ በጣም ቆይቷል። ኦልሬዲ ሶሻል ሚዲያ ላይ ጠፍቷል በጣም ማለት ነው። በፊት አብሮ ብዙ ጊዜ አብሮ ምናምን እናያቸዋለን። አብርሽ አብረሽ እንዴት ነው ከጫጉላ ቤት ሽርሽር ምናምን ከተፍ ከተፍ ብሏል ማለት ነው። እንደዚህ በአማረ በደማቅ ሁኔታ ሁለተኛ ሰርግ ያለን የሚመስለው ድባቡ ምናምን አለባበሳቸው ፀድዬ ነው። በጣም ነው የምታምሩት። ወንድማማቾች ክበሩልን። አብረሽ ሙሽራው ሙሽር ምን እንደነበረ ያው አሁን ገና አዲስ ሙሽራ ነክ የጫጉላ ሽርሽር ምናምን አለና ያው ረ ሙሽራው እያለን እናውራ ማለት ነው እና አብርሽ የሙሽራው በመጀመሪያ ስለ ሁሉም ነገር እግዚአብሔር ይመስገን ክብሩን እሱ ይውሰድ። ሲቀጥል እንደዚህ ምር ብሎ ብክ ስላየው በጣም ደስ ብሎኛል። ለካ እንደዚህ ማግባት እንደዚህ ያሳምራለካ ማለት ማግባት እንደዚህ ውበት ይደፋለካ እኔ እኳ አላወቅኩም፣ እኔ እኳ አላወቅኩም። የሁላችሁ አብርሽ እያስተላለፈ ያለው መልእክት አግቦ ላላገባችሁ አግቦ እያለ ነው ማለት ነውና ሰርግ እንደዚህ ውበት የሚደፋ ከሆነ እኛ እናገባለን እናገባለን ማለት ነው እና አብርሽ በጣም የሆነ ለመናገር በጣም የሚያምርበት ማለት ነውና ሱፍ ሙሽራም አይደለ፣ አይለቅም እኮ በሱፍ ስለተሞሸረ። እንዴ በቃ ሱፍ እንደዚህ ግርማ ሞገስ አለው እንዴ! ተከሻሌ ውበት ካለውማ በቃ ካሁን ያሁሌ ሱፍ ነው የምለብሰው በሱፍ ነው ሙሉው ምናምን ማለት ሁሉ አይቀርም ማለት ነው። እና ኤኒዌይስ ቢኒዬ ከስንት ጊዜ በኋላ ስላየሁ በጣም በጣም በጣም ደስ ብሎኛል። ያው እያዝናኑት ነው ጓደኞቹ። ጀባ አለ ታውቃላችሁ። ቢቻል ቢቻል ሁሉም ጓደኞቹን ይዞ ሄዶ እዛ ዱባይ ላይ ቢጋብዛቸው በጣም ደስ ይለው ነበር፣ አብርሽ ማለት ነው። ግን ያው ታውቃላችሁ፣ የጊዜ ሁኔታ የሁሉም ሁሉም ነገር አይመችም፣ እንደ ልብ አይሆንም። እና እየሄደ በጣም ያለው አማራጭ አብርሽ፣ ይቅርታ ይቅርታ፣ ሰርጌን ስላልጠሯችሁ ማለትህ ነው ማይቀረው ማለት ነው። ለምን ብዙ ጊዜ አንዳንድ ሰዎች ወዳጅ ይደብራቸዋል እና ለዛ ነው። እና ለዛም ደግሞ ያው ሰርጉ መልስ አለ ቡታጅራ ላይ ብዬ አስባለሁ ከቤተሰብ ጋራ። ያው ትልቁ ዋነኛው ነገር ዱባይ ላይ የተደረገው ቀለበት ነው። ሰርጋ ቀለበት ኖርማን የቀለበት ፕሮግራም ላይ የተደረገው ማለት ነው። ግን ትክክለኛ ሰርጉ ቤተሰብ በቤተሰብ በባህላቸው በቡታጅራ ጅራ እነለምለም ተገኝቶ ነጋሼ ተገኝቶ እነማሚ ተገኝቶ ነው እንጂ አብርሽማ እንደዚህ እጅ አይሰጥም ማለት ነው እና ያው ሙሽረኝነት ሙሽርኝነት ደስ ይላል። ያ ወጣ ወጣ ማለት ጀምሯል። ሳይመለሱ አይቀሩም። ወደ አዲስ አበባ አልተታቃለች አይመቻቸውም። በጣም እኮ የሚያስቸግረው ማለት ነው እና ወይዘሮ ምናምን ዱባይ ላይ ደግሞ አሁን ትንሽ ሞቃታማ ነገር ነው እና ቢንዬ የእኔ ቆንጆ ማለት ነው ስላየሁ ባይዘ በጣም ደስ ብሎኛል። ያው ብልጭ ብለው በአንድ አይነት ሱፍ መጥተዋል ማለት ነው እና አብርሽም ያው ከሙሽራም አይደለም ያው ግብዣም አለ። በቃ ጀማውን አብርሽና ምናምን እንዴት ነው ሰርግ ሙሽራው በቃ ያለ ነገር ነው ማለት ነው። ይሄ ነገር ደስ ይለኛል እና ያው ሙሽራም ስለሆነ አብርሽን እንክብካቤ ያበዙበታል ማለት ነው። ኦልሬዲ ያው ጓደኞቹን አብሮ አደጎቹ ምናምን አልጠራም። ያው በስራ ላይ የሚገናኙትን ሰዎች ነው ይዞ የሄደው። ሌላውን ሰዎች ግን በአብሮ አደጎችን የሰፈር ልጆች ምናምን ይዞ አይደድም። እሱም አይመችም ለእናንተ አልነግራችሁ ማለት ነው። ግዴታ አሁን እየሄደ አብርሽ ለነዛ ሰው ሁሉ ወይ ይቅርታ ማለት አለብህ፣ ወይ አንድ አጠር ያለ ቪዲዮ መስራት አለብህ ማለት ነው እና ያኛውን ነገር ብታደርግ ደስ ይለኛል። ቢኒዬ ደግሞ አትጥፋ፣ ብቅ ብቅ በልበል። በጣም ነው የምታምሩት። አንዳንድ ጊዜ እንደዚህ ነው መዋደድ፣ እንደዚህ ነው ወንድምነት ደስ ይላል። እና አብርሽ መልካም ሰው እውነት በጣም የዋሃ ነው ከምላችሁ በላይ ማለት ነውና ክፋት የሌለበት ሰው የዋሃነቱን አይቶ ነው እግዚአብሔር ራሱ ይሄን የሰጠው ማለት ነው። ለሰው ምንም የማይቀኝ ማይመቀኝ ሰው ሰርቶን እንዲያድግ የሚፈልግ ሰው ነው የእውነት የምነግራችሁ ማለት ነውና የእውነት ይሄ ባህሪው ደስ ይለኛል እና መታደል ነው ይሄን የመሰለ ባህሪ ማግኘት እና እንትን ይህን ባህሪ አይቀየር ነው የምለው። ለው ሰው በጣም ነው ከምላችሁ በላይ የሚያስበው ሴንቴቲቭ የሆነ ባህሪ ነው ያለው እና በቃ እንደ ራሱ ነው ሰው ሁሉ የሚመስለው። ና እኔ አንዳንድ ጊዜ ይሄ ባህሪ የጎዷዋል ብዬ አስባለሁ ማለት ነው። የዋህነት አንዳንድ ጊዜ ሲበዛ እንደ ሞኝ ይመስላል። እና አብርሽ ይህን ባህርህን ደስ ይላል መታደል ነው በእርግጥ ማለት ነው። ግን አንዳንድ ጊዜም ደግሞ ራስህን እየጠበቅ ራስ መጠበቅ ጥሩ ነው። ሰው ሁሉም ሰው እንዳንተ እንዳይመስልህ የሳቀልህ ሁሉ ወዳጅክ አይደለም። እና አንዳንድ ጊዜ አስተውል ስትል እንትን ስትል ማለት ነው እና ግን እንደ እንደዚህ አይነት ሰዎች ደግሞ ባይዘው እግዚአብሔር አለ ማለት ነው። የዋህነታችሁ ጥሏችሁ አይጥላችሁም። አንዱ ቢጥላችሁ እግዚአብሔር ደግሞ በአንዱ ይክሳችኋል እና ያው ቢንዬ ይሄን የመሰለ ፎቶ በአምባሳደር ፏ ብልጭ ብለው ተነስተዋል ማለት ነው። አብርሽ ሙሽራው ያው ሰርግህን ባለመካፈላችን እኛ አድናቂዎች በጣም ቢደብረንም ምንም ማድረግ አንችልም ማለት ነው እና ያው ሰርጉ በጣም ደስ ይል ነበረ፣ ለየት ያለ ነበረ። ለመጀመሪያ ጊዜ ዱባይ ላይ ውቲ ወሬዎች መጥተው ቀለበት አድርገው ተሰርጎላቸው በማደም ቅመሞች ህጀብ እጅብታ ጨፍረው እልልታ ተብሎ ያለቀ ሰርግ ማለት ነውና ደስ ይላል። በጣም ደስ የሚል ፕሮግራም ነበረው፣ አሪፍ ነበረ። ያው ደስተኛም እንደሆኑ ከፊታቸው ላይ ይነበባል። አብርሽም እንደዛው ማለት ነውና በቃ የጫጉላ ጅሽራሽራቸውም በዱባይ አሳልፈው አሁን ወደ አዲስ አበባ ገብተዋል። ኢንዊስ ይሄ ነው ያለው ነገር።